ሰላም ውድ ቤተሰቦቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ርዕስ ከብዙ ወንዶች የመጣ ጥያቄ ነው። ይኸውም ሴት ልጅ እንዳትንቀን ምን ማድረግ አለብን የሚል ነው። ይህ ርዕስ ስነልቦናዊ እውነታዎችንና የሰው ልጅ ባህሪን ጠለቅ ብለን እንድንመለከት ይጋብዘናል። ብዙ ጊዜ ወንዶች በግንኙነት ውስጥ የሚሰሩትን ስህተቶች አውቀውም ይሁን ሳያውቁ በሴት ልጅ ዘንድ ያላቸውን ክብር እና ግምት እንዲቀንስ ያደርጋል። ይህ ቪዲዮ ለእነዚያ ወንዶች ነው። ነገር ግን ሴቶችም ወንዶች እንዲህ አይነት ባህሪያትን እንደማይወዱ እንዲረዱ ያግዛቸዋል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። በመጀመሪያ ደረጃ ለምን ሴት ልጅ እንዳትንቅህ ማድረግ እንዳለብህ እንመልከት። ያው እንደሚታወቀው ንቀት ወይም ደግሞ ዲስሬስፔክት የምንለው በማንኛውም ግንኙነት ውስጥ በጣም መጥፎና ግንኙነትን ገዳይ ነው። በተለይም ደግሞ አንዲት ሴት ልጅ አንተን መናቅ ከጀመረች አመለካከትህ ሐሳብህና ጥረትህ ሁሉ ዋጋ ያጣል። ይባስ ብሎ ደግሞ እሷ ከአንተ ጋር ያላትን ግንኙነት ባለማክበርና አንተን በማዋረድ የራሷን ማንነት ከፍ ለማድረግ ትሞክራለች። ይህ ሁኔታ ወደ ጭንቀት ንትርክና በመጨረሻም ወደ መለያየት ሊያመራ ይችላል። ሴቶች አክብሮትን የሚፈልጉበትና የሚሰጡበት መንገድ በወንዶች የተለየ ነው። ለሴት ልጅ አክብሮት ማለት የመወደድ የመደመጥና ደህንነት የመሰማት ስሜት ነው። አንዴ ይህ ስሜት ከተናጋ ደግሞ የንቀት ስሜት ይፈጠራል። እኛ ዛሬ የምንጠቀምባቸው የሳይኮሎጂ ቴክኒኮች አንተ እንደ ወንድ የራስህ ዋጋና ክብር እንዲጨምርልህ እንጂ ሴት ልጅን ለመጨቆን ወይም ደግሞ በግድ እንድታከብርህ ለማድረግ እንድትጠቀምበት አይደለም። ዓላማችን ሴት ልጅ አንተን በሙሉ ልቧና ፈቅዳ በተግባር አሳምናሃት እንድታከብርህ ማድረግ ነው። የመጀመሪያውና ዋነኛው ስነ ልቦናዊ መርህ ራስን መሆን። ብዙ ወንዶች ሴትን ለማስደሰት ሲሉ የማያስደስታቸውን ነገሮች ያደርጋሉ። ያልነበራቸውን ባህሪ ያሳያሉ። ይህ ደግሞ በረጅም ጊዜ ግንኙነት ውስጥ አንተ የራሴ ስብዕና የሌለ አስመስሎ እንድትታይ ያደርጋል። የሰው ልጆች ውሸትን የመለየት ተፈጥሯዊ ችሎታ አላቸው። በመሆኑም ውሸት ሲያዩ በዚያ ሰው ላይ እምነት ያጣሉ፣ አክብሮትም ያጣሉ። ሴት ልጅን ለማስደሰት ሁል ጊዜ የምትፈልገውን ሁሉ ማድረግ አለብህ የሚለው አመለካከት ፈጽሞ የተሳሳታል። ሴት ልጅን ለማስደሰት ብለህ በምንም ምክንያት የራስን ማንነት ማጣት የለብህም። በግንኙነት ውስጥ አንዳንድ ነገሮችን መተው አስፈላጊ ቢሆንም፣ የራስን ማንነት መጠበቅ ግን የጥንካሬ ምልክት ነው። እውነተኛ ማንነትህን ስታሳይ አንተ የምትፈልገውን ሰው ብቻ ወደ አንተ እንዲሳብ ታደርገዋለህ። ይህም እውነተኛና ጠንካራ ግንኙነት ለመመስረት ይረዳሃል። የአንተ እውነተኛ ስብዕና ሌሎች ሰዎች አንተን እንዲያከብሩህ ይገፋፋቸዋል። ሁለተኛው ወሳኝ ነገር ግልጽ የሆኑ ወሰኖች ወይም ድንበሮችን ማስቀመጥ ነው። ሴት ልጅ አንተን መናቅ እንድትጀምር ከሚያደርጉ ነገሮች አንዱ አንተ በራስ ጉዳይ ላይ ድንበር የማስቀመጥ አቅም እንደሌለ ስታሳይ ነው። የሰው ልጅ በራሱ የሚተማመንና የራሳቸው ድንበር የሚያስቀምጡ ሰዎችን ያከብራል። ወሰን የሌለው ሰው እንደ ደካማና በቀላሉ የሚገዛ ተደርጎ ይታያል። በዚህ ላይ አንዳንድ የተሳሳቱ አመለካከቶች አሉ። ሴት ልጅን ላለማጣት ሲባል ሁሉንም ፍላጎቶቿን ማሟላት አለብህ የሚል። ይህ አስተሳሰብ በጣም የተሳሳተ ነው። ወሰን የሌለው ሰው እንደ ቀላል ቁስ ተቆጥሮ በፍጥነት ዋጋውን ያጣል። ስለሆነም ወሰኖችን ስታስቀምጥ የራስህ ዋጋ እንዳለህና ሌላውም ያንን እንዲያከብር እንደምትፈልግ ታሳያለህ። ይህ ደግሞ ሌላው ሰው አንተን ዝቅ አድርጎ ከማየቱ በፊት እንዲያስብ ያደርገዋል። ድንበሮችን ካከበሩ ሰዎች ጋር ብቻ እንድትሆን ይረዳሃል። ስለሆነም አንዲት ሴት እንዳትንቅህ ወይም ደግሞ ክብርህን ዝቅ ለማድረግ ስትሞክር ይህንን ድንበር እንዳታልፍ አድርጋት። ሶስተኛው ለቃላት ታማኝ መሆን። የገባኸውን ቃል ጠብቅ። ማድረግ የማትችለውን ነገር አትናገር። ተስፋ የሌለው ነገር በግንኙነት ውስጥ ንቀትን ይፈጥራል። አንተ የገባኸውን ቃል የማትጠብቅ ከሆነ በአንተ ላይ መተማመን ይጠፋል። አንዳንድ ጊዜ ትንንሽ ውሸቶች ወይም ያልተጠበቁ ቃላት ምንም ጉዳት የላቸውም በሚል ሀሳብ የሆነ ነገር ትናገራለህ። ይህ በፍጹም የተሳሳተ አመለካከት ነው። እያንዳንዱ ያልተጠበቀ ቃል ወይም ያልተፈጸመ ተስፋ የሴት ልጅን እምነት በትንሹም ቢሆን ይሸረሽረዋል። ቃላቶችህ ከድርጊቶችህ ጋር ሲጣጣሙ ታማኝነትን ይፈጥራሉ። ይህ ደግሞ ሴት ልጅ ባንተ ላይ ያላትን እምነትና አክብሮት ከፍ እንዲል ያደርጋል። አራተኛው ለራስህ ጊዜና ቦታ መስጠት ነው። ሁልጊዜ ለሷ ዝግጁ መሆን የለብህም። የራስህ ህይወት ፍላጎትና ዕቅድ ያለው ሰው ሁን። በቀላሉ የማይገኝ ነገር የበለጠ ዋጋ ያለው ነው። አንድ ሰው ሁልጊዜ ሲገኝ ዋጋው ይቀንሳል። ሁልጊዜ ከሷ ጋር ስትሆን ወይም ከአጠገቧ ስትሆን የበለጠ እንድትወድህ ያደርጋል የሚለው አመለካከት ትልቅ ስህተት ነው። በተቃራኒው ከመጠን በላይ ተጣብቆ መኖር እንደ ተስፋ መቁረጥ ወይም የራስህ ህይወት አለመኖር ምልክት ተደርጎ ሊወሰድ ይችላል። ለራስህ ጊዜ ስትሰጥ አንተ የራስህ ህይወት እንዳለህና ከራስህ ውጭም ደስተኛ እንደምትሆን ያሳያል። ይህ ደግሞ እሷ አንተን እንድታፈላልግህና የበለጠ እንድታደንቅህ ያደርጋታል። ክብርህም በዚያው ልክ ይጨምራል። አምስተኛው በራስ መተማመንህን ማሳየት ነው። ይህ ማለት ኩራተኛ ሁን ማለት አይደለም። በራስህ ችሎታዎችና ውሳኔዎች ላይ መተማመንህን ማሳየት ማለት ነው። ሴቶች በራሳቸው የሚተማመኑ ወንዶችን ይበልጥ ማራኪ ሆነ ያገኟቸዋል። በራስ የመተማመን ስሜት አመራርና ጥንካሬን ያሳያል። አንዳንድ ጊዜ ሴቶች ትሁት ወንዶችን ብቻ ነው የሚወዱት የሚለው አባባል ፍጹም የተሳሳተ ነው። ትህትና መልካም ባህሪ ቢሆንም በራስ መተማመንን ማጣት ማለት ግን አይደለም። ከመጠን በላይ ትህትና በራስ መተማመን ማጣት ተብሎ ሊተረጎም ይችላል። በራስ መተማመንን ከፍ ስታደርግ እሷም አንተን ማመን ትጀምራለች ውሳኔዎችህ ትክክል እንደሆኑ እንዲሰማት ያደርጋታልና ስድስተኛው የራስህ መርሆችና እሴቶች ይኑሩህ የሚል ነው ይህም ማለት በሕይወትህ ምን እንደምትፈልግና ምን እንደማትፈልግ ማወቅ ማለት ነው መርህ የሌለው ሰው እንደ ተለዋዋጭና በቀላሉ የሚገዛ ተደርጎ ይታያል ጠንካራ መርህ አንድን ሰው የማይናወጥ ያደርገዋል አንዳንድ ጊዜ ሁሉንም ሰው ለማስደሰት አንዳንድ መርሆችህን ማጠፍ አለብህ የሚባለው የተሳሳተ አመለካከት ነው መርሆችህን ማጠፍ ወይም መተው የራስህን ማንነት መካድ ነው። ጠንካራ እሴት የሌለው ሰው ለሌሎችም ቢሆን ዋጋ የለውም። የራስህ መርሆች ሲኖርህ አንተ ለራስህ የቆምክ ሰው መሆንህን ታሳያለህ። ይህ ደግሞ ሴት ልጅ አንተን እንድታከብርህና እንድታደንቅህ ያደርጋታል። ሰባተኛው እውቀትና ክህሎቶችህን ማዳበር ነው። ሁል ጊዜ አዳዲስ ነገሮችን ተማር። አንተን የተሻለ ሰው የሚያደርጉህን ነገሮች አድርግ። ሰዎች ዕውቀት ያላቸውና ችሎታ ያላቸውን ግለሰቦች ያከብራሉ። አዲስ ነገር የመማር ፍላጎት የእድገትና የማሰብ ችሎታ ከፍተኛነት ምልክት ነው። አንዳንድ ጊዜ ሴት ልጅ ውጫዊ ውበትንና ሀብትን ብቻ ነው የምትመለከተው የሚለው አመለካከት የተሳሳተ ነው። ውበትም ሀብትም አስፈላጊ ነገሮች ቢሆኑም ዕውቀትና ክህሎት የረጅም ጊዜ ማራኪነትን ይፈጥራሉ። ከውስጥ ባዶ የሆነ ውጫዊ ውበት ዋጋ የለውምና። በቂ ዕውቀትና ክህሎት ስትገነባ የምትነጋገሩበት ርዕስ ይበዛል፣ የበለጠ ሳቢ ትሆናለህ። ይህ ደግሞ ሴት ልጅ በአንተ ዘንድ የምታገኘውን ጥቅም እንዲጨምር ያደርጋል። እሷንም ቁሳዊ ከሆነው ነገር ውጪ ማስደሰት የምትችልበት መንገድ ትፈጥራለህ። በዚህም አንተን የማክበር እድሏ ከፍተኛ ይሆናል። የመጨረሻውና ስምንተኛው ወሳኝ ነጥብ ስሜታዊ ጥንካሬህን ማሳየት ነው። በትንንሽ ነገሮች አትበሳጭ፣ ንዴትን አትግለጽ። ችግሮችን በረጋ መንፈስ ተጋፈጥ። ሴቶች በስሜት የተረጋጉና ጠንካራ የሆኑ ወንዶችን ያከብራሉ። የስሜት መለዋወጥ ደካማነትን ያሳያል። እዚህ ላይ ወንዶች ስሜታቸውን መደበቅ የለባቸውም የሚለው አመለካከት የተሳሳተ ነው። ስሜትን መግለጽ ተገቢ ነው፣ ነገር ግን ከመጠን በላይ ስሜታዊ ምላሽ መስጠት ደግሞ፣ በቀላሉ መናደድ የጥንካሬ ሳይሆን የድክመት ምልክት ተደርጎ ሊወሰድ ይችላል። በስሜት የተረጋጋህና ጠንካራ ስትሆን ለሷ የመሸሸጊያ ቦታ ትሆናት አለህ። በዚህም ምክንያት በአንተ ላይ ያላት እምነትና አክብሮት ከፍ ይላል። በአጠቃላይ እነዚህን ስምንት ነገሮች በተግባር ላይ ስታውል ሴት ልጅ እንዳትንቅህ ማድረግ ብቻ ሳይሆን በአንተ እንድትደነቅ፣ እንድታከብርህና እንድትወድህ ታደርጋለህ። አስታውስ እነዚህ ሁሉ ነገሮች ወደ ተሻለ ማንነት ለመለወጥ የሚረዱ ናቸው። ዛሬ ያቀረብንልህ ቪዲዮ ይህን ይመስላል። ጥያቄዎችና አስተያየቶች ካሉ በኮሜንት ላይ አስቀምጥልን። ይህ ቪዲዮ ከወደድከው ለሌሎችም ሼር አድርገው። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።